ሁለት ሰዓት ተኩል የፈጀ የስልክ ወሬ በቅርብ ጊዜው የአሜሪካና የሩሲያ የፕሬዝዳንቶች ታሪክ ሆኖ አያውቅም። የዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ ሁለቱ ታላላቅ መሪዎች ሲሉ የገለጿቸው ዶናልድ ትራምፕና ቭላዲሚር ፑቲን ግን አደረጉት። የማራቶን ሩጫ ጊዜ የወሰደው ንግግራቸው በደረቁ አልነበረም። የሩሲያው ፕሬዝዳንት ቭላድሚር ፑቲን የዩክሬንን የኃይል መሰረተ ልማት ለቀጣዮቹ 30 ቀናት አላጠቃም ያሉበትና የሰላም ተስፋ ያስገኘ ውጤት አምጥቷል። በቀጣይ በሳውዲ የሚቀጥለው የሁለቱ አገራት ባለስልጣናት ንግግር ደግሞ የበለጠ ለውጥ እንደሚያመጣ ይገመታል። ጥቁሩ ባህር ላይ ተኩስ ይቆም ዘንድ፣ የምርኮ ልውውጥ ይደረግ ዘንድም የመርህ ስምምነት ሰፍኗል። እንዴት ሙሉ የተኩስ አቁም ስምምነት ፑቲን አልተስማሙም ተብለው በፎክስ ኒውስ የተጠየቁት ዶናልድ ትራምፕ ሁለት አፈሙዞች በተነጣጠሩበት ጊዜ ሰላምን በአንድ ጊዜ ማምጣት አይቻልም ብለዋል። ሩሲያ በኩርስክ የዩክሬንን ወታደሮች መክበቧ ደግሞ የበለጠ የመደራደሪያ ዕድል እንደሰጣትም አልሸሸጉም። ከጋዜጠኛ ላውራ ኢንግራም ጋር ባደረጉት ቆይታ ከ200 በላይ የዩክሬን ወታደሮች ደስ በማይል መልኩ ተከበዋል። በዚህ ሩሲያ የተሻለ የድርድር አቅም ፈጥራለች ሲሉም ተናግረዋል። ትራምፕ ከፑቲን ጋር ያላቸውን የግል ቅርበትን በተመለከተ ምላሽ ሰጥተዋል። በግሎባላይዜሽን ከሚያምነው ዓለም መሪዎች ጋር ሳይሆን እንደ ፑቲን ካሉ መሪዎች ጋር ቅርበት አለውት የተባሉት ትራምፕ ሩሲያ ላይ ጨካኝ በመሆን ሌሎቹን የአሜሪካ ፕሬዝዳንቶች እንደሚበልጡ በማንሳት ተከራክረዋል። ኖርድ ስትሪም ሁለት የተሰኘውን የጋዝ ማስተላለፊያ መስመር ያስቆምኩት እኔ ነኝ። አውሮፓ እየከፈለ ጋዙን ጀርመን ድረስ ለማድረስ ሩሲያ ስታስብ ይሄ ነገር ምንድን ነው ብዬ ያስቆምኩት እኔ ነኝ። እኔ ዋይት ሀውስ እስከገባ ድረስ ማንም ስለዚህ ጉዳይ አያውቅም ነበር። በዚህ በኩል ሩሲያን ለመዋጋት ገንዘብ እየመደቡ፣ በዚህ በኩል በገንዘብ መደገፍ ልክ አይደለም ብያለሁ። አሳዛኙ ነገር ባይደን ልክ ዋይት ሀውስ እንደገባ የጋዝ መስመሩ እንዲቀጥል ፍቃድ ሰጠ። እኔ ግን በመስመሩ ላይ እርምጃ በመውሰዴ ፑቲን ተቆጥቶ ነበር። ጓደኛዬ ከሆንክ እንደ ጠላቴ ላይህ አልፈልግም ብሎኛል በማለት ለሙግታቸው ምሳሌ ጠቅሰዋል። በቃለ ምልልሱ ላይ የተነሳው የሩሲያና የቻይና ጉዳይ ግን ትኩረት የሚስብ ነው። ትራምፕ ሩሲያ ከቻይና ጋር ያላትን መቀራረብ ረገብ ማድረግ እንደሚፈልጉ ግልጽ አድርገዋል። ብዙ ጊዜ ጠላት ሆነው ያውቃሉ። እኔ ግን የታሪክ ተማሪ ነኝ። አንድ ላይ ሲሆኑ ምን እንደሚፈጠር አውቃለሁ ካሉ በኋላ ሩሲያ ሰፊ መሬት ግን አነስተኛ ሕዝብ አላት። ቻይና ብዙ ሕዝብ አላት፣ እናም ሰፊ መሬት ትፈልጋለች። ይህ ደግሞ ያቀራርባቸዋል ብለዋል። ከሩሲያ ጋር ብዙ ንግድ መስራት እንደሚፈልጉ የተናገሩት ትራምፕ የሩሲያን እምቅ የተፈጥሮና የኢንቨስትመንት አቅም አድንቀዋል። ለኤሌክትሪክ መኪናና ተያያዥ የዘመኑ ቁሳቁሶች ግብዓት የሚሆኑ በርካታ ማዕድናት ሩሲያ እንደሚገኙ የገለጹት ትራምፕ ሞስኮ ትልቅ የሪል ስቴት ሀብት እንዳላትም አስረድተዋል። ከቻይናው ሺጂንፒንግ ጋር ጥሩ ግንኙነት መመስረት እንደሚፈልጉ የተናገሩት ፕሬዚዳንቱ የሩሲያን እና የቻይናን መሪዎች መቀራረብ ብዙ እንደማይጥማቸው ከንግግራቸው ማስተዋል ይቻላል። ምናልባት ሩሲያን መንከባከብ የፈለጉበት አንደኛው ምክንያት ይህ ሊሆን ይችል ይሆን እንዴ የሚል ጥያቄንም አጭሯል። ከቻይና ጋር የአንድ ትሪሊዮን ዶላር የንግድ ጉድለት እንዳለባቸውና ይህም የሚያስደነግጥ አሃዝ እንደሆነ የተናገሩት ትራምፕ የቻይናን የኢኮኖሚ ግስጋሴ ማብረድ እንደሚፈልጉ ግልጽ ነው። አሜሪካ ሩሲያን ለማባበል እየጣረች ባለችበት በዚህ ሰዓት ታዲያ ፈረንሳይ የኒውክሌር ኃይሏን እንደ አቅም በመጠቀም እንቅስቃሴ ጀምራለች። የትራምፕንና የፑቲንን የስልክ ውይይት እንዲሁም የኃይል መሠረተ ልማቶችን ከጥቃት ነፃ ለማድረግ የተደረሰውን ስምምነት ከላይ ከላይ ያወደሱት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ሀገራቸው ዩክሬንን በአንቀልባ እንደምትሸከም ጠቆም አድርገዋል። የሰሞኑ የማክሮን ጨዋታ ግን ከዩክሬንም አልፎ ወደ አውሮፓ ተሻግሯል። አውሮፓን በኒውክሌር የጦር መሳሪያዬ ልጠብቅ ነው እያለች ነው ፓሪስ። ከእንግሊዝ ጋር የሰላም አስከባሪ በዩክሬን ካላስገባሁ እያሉ ያሉት እነ ማክሮን አሁን ደግሞ የኒውክሌር ኃይላቸውን በአውሮፓ ሰማይ ላይ እንደ ዣንጥላ በመዘርጋት እንከለል እያሉ መናገራቸውን ቀጥለዋል። ፕሬዝዳንቱ በፈረንሳይ ጀርመን ድንበር ላይም የኒውክሌር መሳሪያዎቻቸውን እንደሚያስቀምጡ ይፋ አድርገዋል። በሉክሴ ሴንሳቮር የጦር ቤዝ የኒውክሌር አቅማችንን እናኖራለን ሲሉ በኩራት ተናግረዋል ማክሮን። ይህ የጦር ቤዝ ምስራቅ ፈረንሳይ የሚገኝና የበርካታ ግዙፍ ጀቶች መገኛ ነው። እንደ አውሮፓውያን አቆጣጠር 2011 እስኪሆን ድረስም የኒውክሌር የጦር መሳሪያዎች ተሰማርተውበት ነበር። አሁን ይህ የጦር ቤዝ 1.5 ቢሊዮን ዩሮ ወይም 1.6 ቢሊዮን ዶላር ገደማ ፈሶበት ይታደሳል ተብሏል። ፈረንሳይ ሰራሽ ራፌል ጀቶችንም በስፋት ያስተናግዳል። የኒውክሌር ቦምብ ተሸክሞ መዞር እንዲችል ተደርጎ የተሰራው ራፌል ይበልጥ እንዲዘምን እየተደረገ ነው። በ2035 ይበልጥ ረቆ ይመጣል የተባለው የጦር ጀቱ ከሃይፐርሶኒክ ወይም ከድምፅ ፍጥነት በላይ መጓዝ በሚችሉ የኒኩለር ሚሳኤሎች ታጅቦ በሉክሲ ይቀመጣል ብለዋል ኢማኑኤል ማክሮን። የጦር ቤዙ ያሉትን ወታደሮች ቁጥር በእጥፍ ጨምሮ 2000 ወታደሮችን እንዲያስተናግድ ይደረጋል ሲሉም ማክሮን አሳውቀዋል። ኢማኑኤል ማክሮን እንዲህ የሚሯሯጡበትን ምክንያት ቃል በቃል ባያስቀምጡም ጉዳያቸው የሩጫ ምክንያታቸው ሩሲያ መሆኗን ግን እግረ መንገዳቸውን አንስተዋል። ከዩክሬኑ ጦርነት በኋላ እጅግ አስጨናቂና አስፈሪ ዓለም ውስጥ ነው የምንኖረው የሚሉት ማክሮን ለዚህ ዝግጅት ማድረግ እንደሚገባም አንስተዋል። የሰውየው ሐሳብ አውሮፓን ከጅባስ ጥላለሁ ብሎ መንገስ መሆኑንም ብዙዎች ይናገራሉ። አሜሪካ አውሮፓን ስትከልል እንደኖረችው ፈረንሳይም የዘንድሮ የአውሮፓ ጠባቂ መሆን የፈለገች ይመስላል። ላለፉት 20 ዓመታት ጠንካራ ኢኮኖሚ በነበራት ጀርመን ሚናቸው ተወስዶባቸው የቆዩት የፓሪስ ሰዎች አሁን የኒውክሌር የጦር መሳሪያቸውን እንደ ሽፋን በመጠቀም አውሮፓ ላይ ከፍ ያለ ቦታ ማግኘት ፈልገዋል። እርሳቸውም የናፖሊዮንን ገጸ ባህሪ ለመጫወት ዳር ዳር እያሉ ነው። ፑቲንም እንደ ናፖሊዮን መምሰል መፈለጋቸውን በሾርኒ መናገራቸው አይዘነጋም። የፈረንሳይ አመክንያው አሜሪካ ከሩሲያ ጋር ተጣምራ አጥራችሁን እጠሩ ብላናለች እናም ራሳችንን እንከላከል የሚል ነው። በፍርሃትና በሽብር ብራሰልስን ንጣ ሺመክት የመሆን ሐሳብ አላት ፈረንሳይ። ለዚህ ደግሞ የኒውክሌር ሚሳኤሎቿን እንደ መመኪያ ታያቸዋለች። አሁን ደግሞ ጭራሽ ሚሳኤሎቼን ሃይፐርሶኒክ ላድርጋቸው አግዙኝ እያለች ነው ጂልበርት ዶክተሮ የተባሉት ተንታኝ ነገሩን ገንዘብ ከመቀበያ መንገድ ጋር ያገናኙታል። የፈረንሳይ የኒውክሌር መሳሪያዎች ያረጁ ናቸው የሚሉት ተንታኙ ፈረንሳይ ደግሞ አሁን ባላት ኢኮኖሚያዊ ሁኔታ ከፍተኛ ገንዘብ የሚጠይቀውን ወጪ ለማውጣት ዝግጁ አይደለችም፣ እናም በፑቲን አስፈራርታ ፋይናንስ ለማሰባሰብ አስባለች ሲሉም ሀሳባቸውን አጋርተዋል። ሌላኛው የማክሮን ዕቅድ አውሮፓን ማዋሃድ ወይም ተለቅ ያለ ኮንፌዴራል መንግስት መመስረት ነው። ይህኛውን የፕሬዝዳንትነት ዘመን ሲጨርሱም አዲሱን የአውሮፓ አወቃቀር የመምራት ሐሳብ አላቸው የሚሉም አሉ። ይህ ሁሉ ትርምስ ትራምፕ ዋይት ሐውስ መግባታቸውና እርሱን ተከትሎ ከፑቲን ጋር የጦፈ ወሬ ማውራታቸው ነው። አስገራሚው ነገር ትራምፕ ፑቲንን ጋዝ እየገዛችሁት ይወጋናል ብላችሁ እንዴት ታስባላችሁ ያሉት ያኔ ዋይት ሐውስ በነበሩበት ወቅት ነበር። ለዚህም ነው ከፑቲን ጋር ዩሮ በጋዝ ስትለዋወጡ የነበራችሁት እናንተ ናችሁ፣ እኔን ለቀቅ አድርጉኝ እያሉ ያሉት። ባይደን ግን አውሮፓና ሩሲያ ይፋቱ ዘንድ የዩክሬንን ጦርነት ተጠቀሙበት። የጋዝ ግብይቱ ወደ መቆም ደረጃ ደረሰ፣ የኖርድ ስትሪም ማስተላለፊያ መስመርም በሴራ ተመታ። ይሁንና ባይደን ሩሲያን ለማድቀቅ የሄዱበት ርቀት የራሳቸውን ኪስ አራቁቷል። ይህ ደግሞ በትራምፕ አልተወደደም። ዋይት ሀውስ እንደገቡ ከክሬምሊን ጋር የሚያገናኘውን የስልክ መስመር ከመጠቀም ወደ ኋላ አላሉም። ይህ መቀራረብ ታዲያ አሜሪካን ከአውሮፓ የሚያርቅ መስሎ ታየ። በሌላ አነጋገር በባይደን እጅ ሩሲያን ከአውሮፓ ነጥላለሁ ያለችው አሜሪካ በትራምፕ እጅ ራሷን ከአውሮፓ ነጠለች። በዚህ መሃል ግን ፑቲን አትራፊ ከመሆናቸው ያገዳቸው የለም። በቀደመው የትራምፕ ጊዜ ከአሜሪካም ሳይጣሉ ከአውሮፓ ጋር ነገዱ። በባይደን ጊዜ ከሁለቱ ጋር ቢራራቁም አሁን ትራምፕ ሲመለሱላቸው ከራሷ ከአሜሪካ ጋር ተቀራረቡ። ጭራሽ ስለ ማዕድን ማውጣት ሁሉ እየተወራ ነው። የ30 ቀናት የተኩስ አቁም ስምምነት የሚለውን የትራምፕን ወጥመድ ተሻግረው የማይጎዳቸውን የኃይል መሠረተ ልማት ጥቃት ማቆምን እሺ ማለታቸው ጥበበኛነታቸውን ያሳያል። የዩክሬን የኃይል መሠረተ ልማት ብቻውን ጦር መሳሪያ ሆኖ አይዋጋቸውምና፣ የዩክሬንን የጦር መሳሪያዎች ከመምታት ግን ለጊዜው የሚገታቸው የለም። መሠረታዊ ነገር እስኪስተካከል ጥቃቱን መቀጠላቸው የሚቀር አይመስልም። ዩክሬን ትንፋሽ ወስዳ እንዳትመጣ አላጠቃም ብለው ሙሉ ቃል አልገቡም። አውሮፓ ግን በመሃል ተጨንቋል። በፑቲን እርምጃዎች ይበልጥ እየተሸበረ ይገኛል።